አማራን ማፋጀት ነው። 50 የኦሮሞ ብሔር ተወላጆች ሀያ የአማራ ብሔር ተወላጆች። አማራን ራሱ እርስ በርስ ማፋጀት ነው። ኦሮሞን ራሱ እርስ በርስ ማፋጀት ነው። ስምንት የጋሞ ብሔር ተወላጆች። ኢትዮጵያ ሀያ ሁለት ካቢኔ ያላት ዛሬ ስድስት ኦሮሞ፣ ስድስት አማራ፣ ስድስት ደቡብ፣ ሁለት የስልጤ ብሔር ተወላጆች። 52% አማራ 16% ኦሮሞ አፋር እና ሶማሌን ማፋጀት ነው። እኛው ሲዳማና ወላይታን ማፋጀት ነው። ክርስቲያን መሳይ እስላምና ሁለት እስላሞች ነን። አርባ ክርስቲያን 34 ሙስሊም ሙስሊም ክርስቲያንን ማፋጀት ነው። ሙስሊም እርስ በርሱ ክርስቲያን እርስ በርሱ ደግሞ እንዲፋጅ ማድረግ ነው። ብሔርን በፓርላማም በመርዶም ወቅት እንደ አብይ የተነተናት ሌላ የአገር መሪ ይቅርና ተርታ ሰው ስለመኖሩም ያጠራጥራል። የሚሾሟቸውን ሰዎችም የገደሏቸውንና ያስገደሏቸውንም በብሔራቸው መርዶ ሲናገሩ ትንሽም አይሸክካቸውም። ብሔር ለጠቅላይ ሚኒስትር አብይ ሕዝቦችን የሚያጋጩበት፣ ግለሰቦችን ለማለያየት የሚገለገሉበት መሳሪያቸው በመሆኑ ሰው ሲሞትም በዘሩ ይዘረዝሩታል። ስንኖር ኢትዮጵያዊ ስንሞት ኢትዮጵያንን አላሉንም ነበር ወይ የሚል ጥያቄ አልቀረበባቸውም። ስትሞት ኦሮሞና ጋሞ፣ አማራና አርጎባ ነህ ይላሉ። ከመሞታቸው በፊት ለማጋጨት ደግሞ ለአንዱ አንድ ነግሩታል፣ ለሌላውም ተቃራኒውን ይሉታል። የአማራ ተወላጆችን ሰብስበው ኦሮሞን እየከፋፈልኩት ነው ይሏቸዋል። ኦሮሞዎችን ደግሞ ኦሮሞ ኢትዮጵያን ሁለት መቶ ዓመት እንዲገዛ የሚያደርግበት ስርዓት እየዘረጋሁ ነው ይሏቸዋል። ይህ ከእሳቸው ጋር የሰሩ እሳቸውን ያገኙ ሰዎች ሁሉ የሚናገሩት ነገር ነው። ቁም ነገሩ ግን ይህ አይደለም። ጠቅላይ ሚኒስትሩን አገራቸው የምታውቃቸው አንዱን ብሔር በሌላው ላይ፣ አንዱን ዞን በሌላኛው ጎረቤቱ ላይ፣ አንዱን እምነት ተከታይ በሌላው ላይ እንዲዘምት እንዲጋጭ ሲቀሰቅሱ ነው። ለአብነት ጎንደርን ላለማው ጎጃም ተቆጣ፣ ወሎ ባንዳ ነው፣ ጎንደር ጀግና ነው፣ ወለጋ ሄጄ ብሞት ጅማ ይነሳበታል፣ ትግራይ ካንሰርና አረም ነው፣ እናጥፋው፣ ሙስሊምን ከወሎ ያፈናቀለው ጅማ የሚያስገባው ኦርቶዶክስ ነው፣ ወዘት የሚለው ከፋፋይና አጋዳይ ንግግራቸው በይፋ የተናገ ገሩት በሚዲያም የተላለፈ ነው። አገሩ ኢትዮጵያ ባይሆንና ሕዝቡም የኢትዮጵያ ሕዝብ አንድነቱን የሚወድ ባይሆን ኖሮ ያጫርስ ነበር። ይህ አጋዳይና ከፋፋይ ባህሪያቸውን ስራቸው እየታወቀ ህዝብም በአብዛኛው እየተረዳው መሆኑ አሁን አሁን ግልጽ እየሆነ ይመስላል። ጠቅላይ ሚኒስትር አብይ ግን ህዝብንና ህዝብን ብቻ ሳይሆን ጓደኛሞችን፣ የስራ ባልደረቦችን፣ አብረ አደጎችን፣ የአንድ እምነት አባቶችን፣ የአንድ ፓርቲ ሰዎችን ወዘተ በግል የሚያጋጩ ለአንዱ ደውለው ሌላ አንዱን ጠርተው ሌላ የሚናገሩ ጸብን በህዝቦች መካከል ብቻ ሳይሆን በግለሰቦች መሀል የሚዘሩ መሆናቸውን የቀድሞ የሥራ ባልደረቦቻቸው፣ የቅርብ ጓደኞቻቸው መናገር ጀምረዋል። ይህም በርካታ ሰዎችን ጉድ ሲያስብል ከርሟል። አቶ ታየ ደንደአ የጀመሩት ገዱ አንዳርጋቸው የቀጠሉት ጃዋር መሐመድና ሚልኬሳ ሚዴጋ የሰለሱት ይህ ጉዳይ ሰሞኑን ጉድ የሚያስብል አጀንዳ ሆኗል። በሰዎች መካከል ወዳጅነት እንዳይኖር ይገድልሃልና ያጠፋሃል እያሉ ወሬ የሚያቃዱት ጠቅላይ ሚኒስትሩ እከሌን አትመነው፣ እከሌን ካደው፣ እከሌ ጠላት ነው ወዘተ እያሉ የሚያጋጩ መሆናቸውን እነዚህ ሰዎች በራሳቸው ላይ የደረሰውንና ያጋጠማቸውን ሲናገሩ ተደምጠዋል። እነዚህን ፖለቲከኞች በመከተል ነገሩ ከተነሳማ በሚል ሁናቴ ይህንን አሉባልተኛና ክፋት የተሞላበትን የጠቅላይ ሚኒስትሩን ባህሪ በተጨማሪ ማስረጃዎች ለማቅረብ ወደናል። ግለሰቦችንና ቡድኖችን ለማጣላት ወዳጆችን በጓደኞቻቸው ለማስከዳት ተደራዳሪዎችን እንዳይተማመኑ ለማድረግ የፈጸሟቸውን እንኳን የአገር መሪ አንድ የሰፈር አሉባልተኛ ወይዘሮ እንኳን ይፈጽሙታል የማይባል ነውር ቀንና ዕለት ሰውና ስም ጠቅሰን እናቀርባለን። በ2012 ዓመተ ምሕረት አቶ ጀዋር መሐመድ ላይ የግድያ ይሁን የእስራት ተግባር ለመፈጸም ሰራዊት ልከው ከከሸፈባቸው በኋላ የተቀሰቀሰውን ዓመፅ ተከትሎ ሀያ የማይደርሱ የአንድ ሃይማኖት ልሂቃንን ሰብስበው አሕመድ ጀበልንና ኡስታዝ አቡበከርን ስማቸውን ጠቅሰው አገር አፍራሽ ናቸው ሲሉ የተናገሩትን በዝርዝር እንነግራችኋለን። አቶ ጀዋር መሐመድንና አቶ ለማ መገረሳን አንስተው እነዚህ ጸረ ኦርቶዶክሶች ናቸው ሲሉ የተናገሩትን ቢያንስ ሀያ ሰዎች አዳምጠዋቸዋል። ይህንንም ከነሱ አግኝተናል፣ ወደ እናንተ እናደርሰዋለን። ባሳለፍነው ህዳር 26 2017 በቤተ መንግሥት ያደረጉት ደግሞ ፍጥጥ ያለ ዐይን ያወጣ ተግባር ነው። ጌታቸው ረዳን ታደሰ ወረደንና ደብረ ጽዮን ገብረ ሚካኤልን ትርምስምስ ያደረገ እዚያው ከሳቸው ቢሮ ጸብ እንዲጀምሩ ያስቻለ ማጣላት የፈጸሙበት መንገድ ደግሞ ግርም የሚል ነው። እያንዳንዱን ሁነት እናቀርበዋለን። ከዚያ ቀደም ብለው በ2016 ክረምት ጌታቸውንና ደብረ ጽዮንን ያቆራረጡበት መንገድ ደግሞ ሌላ ብዙ ገጽ ያጽፋል። ሊገድሉ ነውና አምልጥ ያሉባቸውን ታሪኮችም በጥቂቱ እናቀርባለን። ሰውየው ሕዝብን በእምነቱና በብሔሩ እንዲጋጭ ከመቀስቀስ አልፈው በግለበሰቦች መካከል ቀጥሎ፣ ድንበር ተሻግሮም በውጭ አገራት ተፈጽሟል። አንድን ፕሬዚዳንት ከድተውና ከሌላ ሰው አጣልተው የፈጸሙት ድርጊት በአልጄዚራ ተዘግቦላቸዋል። ለአንድ ሌሊት የሚያድሩ እሸት ተናግረው ተጀምሮ የነበረ ግዙፍ የሰላም ስምምነት አኮላሽተዋል። ይህ ድንበር ዘለል የማጣላትና የመዋሸት ተግባራቸው ቀጥሎ ሊያደራድሩ በሄዱበት አገር አንዱን ከሌላው አጣልተው አሳስረው ተመልሰዋል። ሁለቱንም በዝርዝር እንነግራችኋለን። ዳምንና እንዳርጋቸውን ጠይቃቸው አንድ ጊዜ ቤቴ ጋር ጋብዣቸው ተወያየን። ይህን ሰማ አንተ ራስን ትጥላለህ በነኝህ ሰዎች ከአንተ የበለጠ ጠላት የለም ከአንተ የበለጠ ጠላት አዩ ያጠፉል በተለይ ምግብህን ደግሞ ምግብ አርበት ትበላለህ እንደ ተጠንቅ ምግብህን እነሱን ደግሞ አግኝታቸው እሱን እሱማ ዋና ጠንቅ እሱ ነው ደፋዋለሁ ነው ያላቸው። አቶ ጀዋር እሳቸውን ከሌሎች ለማጣላት ለእሳቸውም ለሌሎችም ተነገረ ያሉትን አንስተዋል። እዚህ ጋር አቶ ጀዋር በሌሉበት የተፈጸመን ሌላ ታሪክ እንጨምር። ነገሩ የሆነው በ2012 ጥቅምት ላይ ነው። ያኔ ጀዋርን እንዲገደሉ ይሁን እንዲታሰሩ ባይታወቅም ብቻ አንዳች ነገር እንዲፈጸምባቸው የሚያደርግ ትዕዛዝ ሰጥተው ጠቅላይ ሚኒስትር አብይ ወደ ሩሲያ አቀኑ። ማታ ወደ ሩሲያ ከመብረራቸው በፊት ግን ቀን በፓርላማ ባደረጉት ንግግር የውጭ ሀገር ዜግነት ያላችሁ ኦሮምኛ ብትናገሩ አማርኛ አንለቃችሁም እናንተ አገር አላችሁ ብለው ዛቱ። ዛቻው በወቅቱ አሜሪካዊ ዜግነት ለነበራቸው ለአቶ ጃዋር መሐመድ እንደነበር ግልጽ ነው። ይህንን ያወቁት ጃዋርም እኛም አውቀናል፣ ጉድጓድ ምሰናል ብለው በፌስቡክ ላይ ተረቱ። ከዛቸው በኋላ ጠቅላይ ሚኒስትሩ ወደ ሩሲያ ሲያቀኑ ታማኝ ወታደራዊ ስኳዳቸው ደግሞ ወደ አቶ ጃዋር ቤት ሄደ። አቶ ጃዋር መከበባቸውን ገልጸው የድረሱልኝ ጥሪ አቀረቡ። በዚህ ጊዜ ምድረ ኦሮሚያ ተበጠበጠች። ቁጥራቸው የማይታወቅ ሰዎች ተገደሉ። ቤተ ክርስቲያናት ተቃጠሉ። በርካታ የኦርቶዶክስ ተዋሕዶ አማኞች መገደላቸውም ሪፖርት ተደረገ። እልቂቱ ጋብ ሲል ጠቅላይ ሚኒስትሩ ወደ አዲስ አበባ ተመለሱና የኦርቶዶክስ ተዋሕዶ መምህራንንና ማኅበራት ተወካዮችን ሰበሰቡ። ዳንኤል ክብረትን በተገኙበት በካቢኔ አዳራሽ በተካሄደው በዚሁ ስብሰባ ላይ የቤተ ክርስቲያን ምሁራን፣ የማኅበረ ቅዱሳን አመራሮች፣ ከሰንበት ትምህርት ቤት የተወከሉ ከአዲስ አበባ ወጣቶች ህብረት የተገኙ ጴጥሮሳውያን በሚባለው ማህበር ውስጥ የሚገኙ ሰዎች በታደሙበት ስብሰባው ተካሄደ። በዚያ ስብሰባ ላይ ጠቅላይ ሚኒስትሩ የተናገሩትን ቃል በቃል የመዘገበው ተሳታፊ ከማስታወሻው ላይ ያስገለበጠን የአብይ ንግግር እንዲህ የሚል ነው። በዚህ ግጭት የሞቱት አብዛኞቹ ኦርቶዶክሶች ናቸው። ልክ ናችሁ። ይህንን ያደረገው ኦርቶዶክስ ጠሉ ጃዋር መሐመድ ነው። ጃዋርን ከለላ የሚሰጠው ደግሞ ለማ መገርሳ ነው። በለማና ጃዋር ዙሪያ ተሰብስቦ የሚውለውን ሰው ብትቆጥሩት እንዳለ ኦርቶዶክስ ጠል ነው። ከእነዚህ ውስጥ አገር አፍራሾቹ እነ አህመድ ድንጀበልና ኡስታዝ አቡበከር ይገኙበታል። እውነቱ ልንገራችሁ፣ ያስቸገረኝ ለማ ነው። ለማ ከነጃዋር ጋር ገጥሞ የሚያሰባስበው ኃይል እንዲህ ያለ ነው። አሁን መፍትሄው ኢህአድግን ማፍረስ ነው። እሱን ደግሞ ልጨርሰው ጫፍ ላይ ደርሻለሁ። ከዚያ በኋላ የኦርቶዶክስ መሞት ያበቃለታል። ቤተ ክርስቲያን ሲቃጠልና ክርስቲያን ሲገደል ሰራዊቱ ቆሞ ይመለከት ነበር ያላችሁትም ልክ ነው። ይህንን መጽሐፍ ተመልከቱ አሉና ቀይ መጽሐፍ በእጃቸው ይዘው ይህ መጽሐፍ የመከላከያ ማስተማሪያ ሰነድ ነው መከላከያ የአብዮታዊ ዲሞክራሲ ዘበኛ እንዲሆን ተደርጎ እንጂ ሕዝብ እንዲጠብቅ አለመቋቋሙን የሚገልጸው ይኸው መጽሐፍ ነው። ለዚያ ነው ሰው ሲገደል ቆሞ የሚመለከተው። ስለዚህ ሰራዊቱንም አስተካክለዋለሁ ካሉ በኋላ እንደገና የቤተ ክርስቲያኗን ምሁራንና ጳጳሳት ወደሚመለከተው የንግግራቸው ክፍል አለፉ። እናንተ እንደ አባቶቻችሁ አይደላችሁም። አባቶቻችሁ ከእኔ ጋር የተወያዩትን ሁሉ ሚዲያ ላይ ያወጣሉ። እኔ ጋር እየመጡ ለምን ወጣቶቹ ላይ እርምጃ አትወስድም ይሉኛል። ማኅበራትን በተለይም ማኅበረ ቅዱሳንን አይወዱትም። በጣም ነው የሚጠሏችሁ። አንዳንዶቹማ በተለይ አቡነ ሳይሮስ አቡነ ዜና ማርቆስ የሚባሉ ሰዎች አብይ ኦሮሞ ነው ብለው ገና ለገና ስለሚያስቡ ተሰባስበው መጡና የኦሮሚያ ቤተ ክህነት እናቋቁም አሉኝ። ከዚህ ጥፉ ነው ያልኳቸው። እኔ ቤተ ክርስቲያኗን አስር ትንንሽ ማድረግ እችላለሁ፣ ግን አልፈልግም። አገር ነች ብዬ ነው ማምነው በማለት ተናገሩ እያለ የሚቀጥለው የዚያ ስብሰባ ታዳሚ፣ ይህ ወቅት የኦሮሚያ ቤተ ክህነት ስለማቋቋም በይፋ የተነሳበት ወቅት አለመሆኑን ያስታውስና በወቅቱ ግን ራሳቸው ጠቅላይ ሚኒስትሩ የኦሮሚያ ቤተ ክህነትን ለማቋቋም አደራጅተው ጵጵስና እንድትሰጥ የግብፅ ኦርቶዶክስ ቤተ ክርስቲያንን የሚያናግሩ ጳጳሳትን ወደ አሌክሳንድሪያ ልከው እንደነበር ያትታል። ይህ ከሆነ ከጥቂት ቀናት በኋላ እንደገና የእስልምና ልሂቃንን ሰበሰቡ። በዚያ ስብሰባ ላይ ከኦርቶዶክስ ማኅበራትና ምሁራን ጋር ያደረጉትን ውይይት ጠቅሰው ሙስሊምን አቀረብህ፣ ለሙስሊም ሥልጣን ሰጠህ እያሉኝ ነው፣ በተለይ ማኅበረ ቅዱሳን የሚባለው ስብስብ እየረበሸኝ ነው ወዘተ እያሉ መናገራቸውን ኢትዮፎረም ሰምቷል። ይህ የእምነት ተቋማት በጎንዮሽ እንዲጋጩ የሚያደርግ ግለጻ ብቻ አይደለም የሃይማኖቱ አስተማሪዎች ከእምነት አባቶቻቸው ጋር መተማመን እንዳይኖራቸው ዲያቆናትና መምህራኑን ከጳጳሳቱ ጋር አይወዷችሁም፣ እርምጃ ውሰድልኝ ይሉኛል እያሉ የሚናገሩት ቤተ ክርስቲያንንም አስር ትንሽ ማድረግ እችላለሁ እያሉ ያወሩት ተራዛቻ ብቻ አልነበረም። እቅድ የራሳቸው ፍላጎትና ወደፊት የሚፈጽሙትንም ተግባር እየጠቆሙ ነበር። ይህንን ጉዳይ ከመመልከታችን በፊት ወደ ፖለቲከኞቹ እንመለስ። ውጭ ጉዳይ እየሰራው እያለ ሰው አምባሳደር የሚሆን የተለያየ ኃላፊነት ምናምን አብረን እንነጋገራለን። በአጋጣሚ አንድ ሰው እኔ በስራው በጣም ጥሩ የሆነ ሰው ነው በእኔ ያረጋል፣ ማለት ታምነዋለህ ሆይ አለ። በስራው በስራው ነው የማውቀው፣ ሌላ ግንኙነት የለንም። በስራው በጣም ጥሩ ስራ ነው። ውጭ ጉዳይ ውስጥ አሉ ከሚባሉት ሰዎች አንዱ ነው። ጥሩ ዲፕሎማት ነው ይሄ ሰው አለ ብዬ እሱ እኮ ወለጋ ነው አለ የወለጋ ሰው እንዴት ታምናለህ? ስንቴ ነው እኔ ሊገሉ አስበዋል። በኦሮሞ ውስጥ እራሱ ሴኩሪቲ ይጨመርለት። ይሄ ልጅ ወለጋዎች ሊገሉት ነው። ሰዎች ጠቅላይ ሚኒስትሩን የሚያውቋቸው ጎጃምና ጎንደርን የሚያጣላ ፣ አማራና ኦሮሞን የሚያጋጭ ፣ አርሲና ጅማን ወይም ወለጋና ሸዋን ያባላልኛል ብለው የሚያስቡትን ነገር ሲናገሩ ነው። ሰሞኑን ተደጋግሞ የሚነገረው ደግሞ በግለሰቦች መካከል ግጭትን ለመፍጠር ስለሚቆፍሩት ጉድጓድ ነው። አሁንም ነገሩ ከተነሳ ይቀረን በልና ወደ ህዳር 26 2017 እንመለስ። ያ ዕለት ጠቅላይ ሚኒስትር አብይ የወቅቱን የትግራይ ፕሬዚዳንት ጌታቸው ረዳን ምክትሎቻቸውን ታደሰንና ጻድቃንን የህወሀት ሊቀመንበርና የፖሊት ቢሮ አባሎችን ሰብስበው በቤተ መንግሥት ይዋሉበት ቀን ነበር። ከዚያ በፊት ግን ጌታቸውን፣ ታደሰንና ደብረ ጽዮንን በተለያዩ ቀናት በተናጠል አነጋግረዋል። ሦስቱንም የነገሯቸው ፕሬዚዳንት እንደሚሆኑ ብቻ ሳይሆን አንዱ ለሌላው የማይረባ መሆኑን፣ ለስልጣን የተስገበገበ መሆኑን ገልጸውላቸዋል። ከዚያም ሁሉም ለስብሰባው በጋራ ተቀመጡ። ደብረ ጽዮን ጌታቸው ተነስቶ ታደሰ ወረደ ይሾምልን የሚለውን ሐሳብ ስብሰባው ላይ አቀረቡ በዚህ ጊዜ ጠቅላይ ሚኒስትሩ ታደሰ ምን አስተያየት አለ ብለው ወደ ጀኔራል ታደሰ ወረደ ተመለከቱ። ጀኔራል ታደሰ ግን በዝምታ አፍታ ወሰዱ። በዚህ ጊዜ ጠቅላይ ሚኒስትሩ በፍጥነት ተናገሩ። ተናገር እንጂ ከአራት ወራት በፊት እኮ ጌታቸውም ደብረጽዮንም አይረቡም ቴክኖክራት መንግስት እናቋቁም ብለኸኛል በማለት ቢያንስ አስር ሰው ባለበት ስብሰባ ላይ ተናገሩ። እስከዚያች ዕለት ድረስ ተማምነው አንዱ ሌላውን እየወከለም ሲሰሩ የነበሩት ጄኔራል ታደሰና ጌታቸው ረዳም ተቃቃሩ፣ የማይተማመኑና የማይደማመጡ ሆኑ። ደብረጽዮን ገብረ ሚካኤልም ታደሰ ወረደ ፕሬዚዳንት ይሁን የሚለውን አቋማቸውን ወደ ማሻሻል አዘነበሉ። ጠቅላይ ሚኒስትሩ ባልና ሚስት የውስጥ ጉዳይ ሳይቀር ገብተው የፈተፈቱትን ትተን ፖለቲካው ላይ ብቻ ስናተኩር በ2016 ክረምት ደግሞ ያደረጉትን እናስታውሳለን። በዚያ ሰሞን አቶ ጌታቸው ረዳ ወደ ውጭ ሀገር በሄዱበት ወቅት ስልካቸው ለቀናት መስራት አቆመ። የሄዱት ለሕክምና ነበር። የአቶ ጌታቸው ስልክ አለመስራቱ ያጠራጠራቸው ደብረ ጽዮን ገብረ ሚካኤል ወደ አዲስ አበባ በረሩ። ጠቅላይ ሚኒስትሩንም አገኙ። ጌታቸው ስልኩ የማይሰራው ከሻቢያ ሰዎች ጋር ስለተገናኘ ነው። ከሻቢያ ጋር የሚዶልተው ደግሞ ከትግራይ እኔን ከፌዴራል አንተን ለማንሳት ስለሚያስብ ነው። ስለዚህ አሁንም መፍትሄው እሱን ከፕሬዚዳንትነት ማንሳት ነው የሚል ጥያቄ አቀረቡ። ይህ ለጠቅላይ ሚኒስትሩ ከሰማይ እንደወረደ መና የሚቆጠር ነበር። እስከዚህ ዕለት ድረስ ህወሀት አንድነት ያለው አሁንም የሥልጣናቸው ስጋት ይመስላቸው ነበር። እናም መከፋፈላቸውን በግልጽ አስተዋሉ። ቀዳዳውን ለመግባትም ማስፋት እንዳለባቸው አሰቡ። ጠቅላይ ሚኒስትሩ ለሊቀመንበሩ ደብረ ጽዮን የሰጧቸው ምላሽ ጉባኤ አድርጋችሁ ነጌታቸውን አባሯቸው፣ ከዚያ ፕሬዚዳንቱን እንሾማለን የሚል ነበር። ደብረጽዮን ገብረ ሚካኤል የአብይ አህመድን ቡራኬ ይዘው ወደ መቀሌ የተመለሱ። ጉባኤ ስለማካሄድም ሽር ጉዱ ተጣደፈ። በዚህ ጊዜ ጭምር ጠቅላይ ሚኒስትሩ ከደብረጽዮን ጋር በሚያደርጓቸው የስልክ ንግግሮች ጉባኤውን በፍጥነት አካሂዱት የሚል መልእክት ላይ ያተኮረ ነበር። ጌታቸው ከዚያ ሕክምና ከተመለሱ ጊዜ አንስቶ በአብይ ፊት ተነፍጓቸዋል። በጎን ግን በነሬድዋን ሁሴን እያስደወሉ ጉባኤ አካሂደው ሊፈነቅሉ እኮ ነው፣ ለምን ዝም ትላለህ? የሚል መልእክት ይነግሯቸዋል። አቶ ጌታቸውም የተለያዩ ስብሰባዎች እየጠሩ ትይዩ ጉባኤ ለማድረግ ጠሩ። ህወሀት ተተረማመሰ። ጉባኤው ተካሂዶም ሞትን በጋራ ሊጋፈጡ አብረው ተሰልፈው የነበሩ ሰዎች ከሃዲና፣ ባንዳ አሮጌና ቆሞ ቀር መባባል ጀመሩ። ይህ ከሆነ ከወራት በኋላ ባሳለፍነው መጋቢት ሶስት ጠቅላይ ሚኒስትር አብይ ሐረር ወረዱ። የኮሪደር ልማት የሚሉትን ተግባርም እየጎበኙ መሆናቸውን በሚዲያዎቻቸው ያዘግቡ ነበር። እሳቸው ግን እንደሚወራረድ ሰው አጠገባቸው ላሉ ሰዎች ይነግሯቸው የነበረው ወያኔዎችን ከፋፍዬ ጨርሻችኋለሁ፣ አሁን የመጨረሻው ዙር ላይ ነኝ፣ ሰሞኑን ታሪክ ተሰማላችሁ እያሉ ነበር። እናም ሐረር ሆነው ወደ መቀሌ የደወሉ ስልክ የደወሉት ወደ ጌታቸውም ወደ ደብረ ጽዮንም ነበር። ጌታቸው ረዳ በአፄ ዮሐንስ ቤተ መንግሥት አንድ ፕሮግራም ላይ ያሉ የአብይን ስልክ አነሱ። ሊገድሉህ ነው ቶሎ ብለህ ውጣ። አንድ ቀን ካደርክ ነፍስህን አታገኛትም፣ የሚለው መልእክት ከጠቅላይ ሚኒስትሩ ለአቶ ጌታቸው የተነገረ ነበር። ደብረጽዮንን ደግሞ አንተና ጌታቸውን ለስብሰባ ፈልጋችኋለሁ እንድትመጡ የሚል ነበር። የጠቅላይ ሚኒስትር አብይን ትዕዛዝ የሰሙት ጌታቸው መቀሌን እንደተባለው በፍጥነት ለቀው ወጡ። ከዚያ ጊዜ ወዲህም አልተመለሱም። ሞትን በጋራ ሊጋፈጡ አብረው ተሰልፈው የነበሩ ሰዎች ተከፋፍለው አዲስ አበባና መቀሌ ሆነውም ተለያዩ። ሰተት ብለው አብይ አህመድ ወጥመድ ውስጥ የገቡት ህወሀቶች ጠቅላይ ሚኒስትሩ ሀረር ሆነው እንደዛቱት ታሪክ አሰሟቸው። ለምንድን ነው አንተ ከጠላት ጋር የምትደዋወለው? አለ። ቹቹ አለባቸው የሚባል የአማራ ብልጽግና ጽሕፈት ቤት የነበረ ነው። ደውሎ ተነጋገረ። የጻፍነው ሌላ ነው፣ እየሆነ ያለው ሌላ ነው። ብልጽግና ቀርቶ ወደ ጉስቁልና እያመራን ነው የሚል ተነጋገረን። ይሄ ተቀድቷል። የሱ ስልክ ተጠልፎ ነበር መሰለኝ ወይም የኔ ተጠልፎ አላውቅም። እና ይሄንን ሰምተዋል መረጃ አለው እና ለምን እንደዚህ ልጆቹ አለባቸው ለጠላት ለምን ትደውላለ አለ። ለሚዲያ የማይመጥኑ ለጠቅላይ ሚኒስትሩ ግን የየዕለት ስራ የሆኑ አስቀያሚ ተግባራት ብዙ ናቸው። ለማ መገርሳንና ብርሃኑ ጁላን ያጣሉበት መንገድ፣ የአየር ኃይል አዛዡንና ፊልድ ማርሻሉን ያቃቃሩበት አሉባልታ አዳነች አበቤንና ታከለ ኡማን ያቆራረጡበት ሐሜት ብርሃኑ ጸጋዬን ከከንቲባዋ ጋር እንዳይተያየ ያደረጉበት ንጉሡ ጥላሁንንና ዳንኤል ክብረትን አይንና ናጫ ያደረጉበት ጉድ ቢነገር ሚዲያችንን አይመጥንምና እናልፈዋለን። ይህ እከሌ እንዲህ ብሎ አማህ በሚል ግለሰቦችና ቡድኖችን የማጋጨት ጠባያቸው ግን በአገር ውስጥ ብቻ የተገደበ አልሆነም። ድንበር ተሻግሮ ጎረቤት አገራትንም በጥብጧል። በዚያ የመደመር ዘመናቸው በ2011 ሰኔ ወር ላይ ወደ ሱዳን አቀኑ። በካርቱም መፈንቅለ መንግሥት ተካሂዶ ብጥብጥ ተነስቶ ነበር። በወቅቱ ኢትዮጵያ የኢጋድ ሊቀመንበር ነበረች። እናም ጠቅላይ ሚኒስትር አብይ ኢጋድን ወክለው ለማደራደር ወደ ሱዳን ሄዱ። ሲቪል ፖለቲከኞቹ ድርድሩ በቤተ መንግስት አይሆንም፣ ቤተ መንግስቱ የጄኔራሎች ሆኗልና ገለልተኛ ተቋም አይደለም አሉ። ከዚያም የኢትዮጵያ ኤምባሲ ለማደራደሪያነት ተመረጠ። እነ መሐሞድ ድሪር እነ ተመስገን ጥሩነህ እነ ገዱ አንዳርጋቸው በተገኙበት በሱዳኑ የኢትዮጵያ ኤምባሲ ውስጥ የሚደረገው ቅድመ ድርድር ጠቅላይ ሚኒስትሩ ይመሩት ጀመሩ። ከዚያም ጀኔራሎቹ የሚናገሩትን ቅሬታና ሐሳብ ለሲቪሎቹ፣ ሲቪሎቹ የሚናገሩትንም ለጄኔራሎቹ እንዲህ እያሏችሁ ነው በማለት ነገር ማቃዳጅ ጀመሩ። ጸብ እንዳበርዱ ተብሎ ወደ ካርቱም የሄዱት ጠቅላይ ሚኒስትሩ አንዱን ለሌላው እያሙ ግጭት አባባሱ። ጄኔራሎቹም የሲቪል ፖለቲከኞቹን በኢትዮጵያ ኤምባሲ ላይ እየጠበቁ ወደ እስር ቤት ወሰዷቸው። የዐቢይ ግለሰቦችንና ቡድኖችን የማጣላትና በአሉባልታ የማጋጨት ማጋጨት ሱስ ድንበር ዘለል ሲሆን፣ ግን ይህ ብቻ አይደለም። በ2016 ዓ ም ታሕሳስ ላይ ምስራቅ አፍሪካ አንድ የምሥራች ዜና ሰማ። ይኸውም ሶማሊያና ሶማሊላንድ በጅቡቲው ፕሬዝዳንት አደራዳሪነት አለመግባባታቸውን በውይይት ሊፈቱ ተስማሙ የሚል ነበር። ሞቋዲሾና አርጌሳ ከአስር ቀናት በኋላ በድጋሚ እንደሚገናኙ በ30 ቀናት ውስጥ ፍኖተ ካርታ አዘጋጅተው ነገረ ጠባቸውን በሰላም እንደሚቋጩ ተዘገበ። ነገሩ ግን ለኢትዮጵያው ጠቅላይ ሚኒስትር የሚከነክን ሆኗል። እኔን የሚያህል መሪ እያለ እኔ የሰላም ኖቤል ተሸላሚ ውያለሁ፣ እንዴት ትንሿ ጅቡቲና አዛውንቱ ኡመር ጊሌህ ይህንን ጉዳይ ሊያደራድሩ ይችላሉ ብለው ተበሳጩ። እናም ወደ ሶማሊያው ፕሬዚዳንት ሐሰን ሼክ መሐመድና ወደ ሶማሌላንዱ ፕሬዚዳንት ሙሴ ቢሂ ከድርድሩና ከስምምነቱ በኋላ ደወሉላቸው። ጠቅላይ ሚኒስትሩ ወደ ሁለቱም ሰዎች የደወሉት የተለያየ መልእክት ይዘው ነው። ለሐሰን ሼክ መሐመድ ድንቅ ተግባር ፈጽማችኋል፣ ጥሩ ጅምር ነው አሏቸው። ወደ ሙሴ ቢሂ ደውለው ደግሞ አዲስ አበባ መጥተህ ለሶማሌላንድ እውቅና ልስጥልህ፣ አንተ ደግሞ ወደብ ታከራየኛለህ አሏቸው። ሙሴ ወደ አዲስ አበባ በረሩ። ያ እግዚአብሔር ረድቶን ቀይ ባህር ገባን የተባለበት የመግባቢያ ውልም ተፈረመ። ይህንን ሁሉ የአብይ አህመድን ቅሌት በአልጀዚራ ላይ የተረኩት የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ከሃዲ ብለዋቸው ነበር። 1st January is the time when MOU was signed. ጥር አንድ ነው ስምምነቱን የፈረሙት። ከዛ ሁለት ቀን አስቀድሞ በጅቡቲ ውይይት ከሶማሊላንድ አስተዳደር ጋር ነበረን። በጣም ጥሩ ውይይት ነበር፣ በጥሩ ሁኔታም ተጠናቀቀም። ከዛም አብይ አህመድ ራሱ ውይይታችንን አድንቆ ይሄ በጣም ጥሩ ሂደት ነው ብሎ አዎንታዊ በሆነ መንገድ ነግሮኛል፣ ለኔው ለራሴ። በማግስቱ ግን ይህን ስምምነት ፈረመም። ከሶማሊላንድ ጋር የተወያየ ነው ሶማሊያን እንዴት አንድ አድርገን እናስቀጥላት እያለ ነበር መሬት ለኢትዮጵያ ስለመስጠት አንስተን አናውቅም። ከአስር ቀናት በኋላ እንደገና ሊገናኙ በሰላሳ ቀናት ውስጥ ፍኖተ ካርታ ሊቀርጹ የነበሩት ሶማሊያና ሶማሊላንድ ከዚያን ጊዜ ወዲህ በድጋሚ አልተገናኙም። በመልካም መንገድ ላይ የነበረውን የሰላም ሂደት የአብይ አህመድ የማጋጨትና የማጣላት መንፈስ ገብቶበት ከጥቅም ውጭ ሆነ። በግለሰቦች በፖለቲካ መሪዎች መካከል የሚፈጽሙት ማጋጨት አላቆም ብሎ ድንበር ተሻግሮ ሶማሊያና ሶማሊላንድ የጀመሩትን እርቅም አበላሸ። እንደገና ወደ አገር ቤት እንመለስና በሃይማኖት መሪዎች መካከል የፈጠሩትን መቃቃር እናስታውስ። በሼህ ሐጂ ኢብራሂም ቱፋና በሙፍቲ ሐጂ ዑመር እንድሪስ መካከል የፈጠሩትን መቀያየም ከመመልከታችን በፊት በኦርቶዶክስ ቤተ ክርስቲያን ውስጥ የፈጸሙትን በጥቂቱ እናክል። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ጳጳሳትና ማኅበራት መሪዎች መካከል ሊፈጥሩት የነበረውን መቃቃር ቀደም ሲል ተመልክተናል። በጳጳሳቱ መካከል ደግሞ ሲኖዶስን ለመክፈል እስከ አሌክሳንድሪያ ድረስ ጵጵስና የሚሰጥ ፓትርያርክ ፍለጋ ሰው ልከው መሞከራቸውንም እንዲሁ ገና በ2012 ዓ ም ያደራጇቸውን እነዚህን ጳጳሳት ይዘው በ2015 የበጋ ወራት ላይ ጠቅላይ ሚኒስትሩ የራሳችንን ሲኖዶስ እንመሰርታለን ያሉትን ጳጳሳት ደግፈው ዝም ብያላያቸውም በማለት ተናገሩ። በአማራ ክልል በአማርኛ ሰው የሚገለገለው በራሱ ቋንቋ ደቡብና ኦሮሚያ ሲሆን እንደዛ አደለም የሚል ጥያቄ ይነሳል። ይሄን መንግስት በማዳፈን ማለፍ አይችልም አይችልም። ይህንን ከተናገሩ በኋላ ቤተ ክርስቲያኗ ቁጠዋ በዛ ምዕመናን ጥቁር ለብሰው ተቃወሙ። ጠቅላይ ሚኒስትሩ በዚህ ጊዜ ለእነ አቡነ ሳይሮስ እዛው ውስጥ ገብታችሁ ታገሉ በማለት መከሩ። እነ አቡነ አብርሃምን ደግሞ እኔ እኮ የለሁበትም ነበር፣ እነዚህን ከኋላ የሚገፏቸው ኦነጎች ናቸው። እኔ የምላችሁን ብትሰሙ ይሸላችኋል ኦርቶዶክስ ከኔ የተሻለ ኦሮሞ አያገኝም። ሸኔ ቢመጣ ሁላችሁን የሚጨርሳችኋል እያሉ ተናገሩ፣ አስፈራሩ። በመጨረሻም የጠፉትን በጎች ይዤ መጥቻለሁ በማለት እናቡነ ሳይሮስን አስከትለው ቤተ ክህነት በመሄድ ቲያትሩን የቋጩት መሰሉ። ከዚያ በፊት ግን በእስልምና ጉዳዮች ምክር ቤት ውስጥ በተመሳሳይ ግን ለስለስ ባለቀመር መከፋፈሉን ከውነው አጠናቀዋል። የራሳቸውን ሰዎች ለመሾም ያደረጉት ጥረት በዚያ ተሳክቶላቸዋል። በ2014 ክረምት መጅሊሱን የብሔር ጨዋታ መጫወቻ ለማድረግ የገቡት ጠቅላይ ሚኒስትሩ በብሔር ኦሮሞ ለሆኑት ለሼክ ኢብራሂም ቱፋ ሳይሆን ለሐጂ ሙፍቲ ኡመር ኢንዲሪስ የሚያዳሉ ተደርገው እንዲታሰቡ የሚያደርግ ንግግር አደረጉ። ለሙፍቲ ማዳላት እንዳሉት ነው ብዙ ችግር የለውም ግን እርሱ እኔን ይወዱኛል እኔ አይደለም መላው ህዝበ ሙስሊሙ አይደለም ሼ እብራሂም እኔን ይወዱኛል እንደ ልጃቸው ያዩኛል አያዩኝም ጥያቄ ነው ያው ከራሴ በላይ ባልወደውትም ከሁሉም በላይ ወደውታለሁ ጀዛኩም ላሁ ኸይረ ሙፍቲ ሙፍቲ ለርሱ ያዳላል ይባል ክስ ይመጣል እኔ ለርሱ አላዳላም ግን እንደ አባት ወደውታለሁ ጠቅላይ ሚኒስትሩ በዚህ ንግግራቸው ለማቅረብ የፈለጉት ሙፍቲ ሃጂ ዑመር እንድሪስ የመጅሊሱ ፕሬዚዳንት እንዲሆኑ ፍላጎታቸው እንደነበር ለሳቸው በማዳላትም ሌሎች እንደሚያሟቸው ግን ከአቅም በላይ በሆነ ምክንያት ሼህ ኢብራሂም ፕሬዚዳንት ሊደረጉ መገደዳቸውን ለማስረዳት ነበር። ያንን ሴራና የማጋጨት ሚና የተወጡት ጠቅላይ ሚኒስትሩ የእምነቱን አባቶች አጣልተው መጅሊሱን ተቆጣጠሩ። እንዲህ እያልን ብንዘረዝር ብዙ ቀንና ሰዓት ያስፈልጉናል። የብልጽግናዎቹ ፕሬዚዳንት አሉ ባልተኛነት፣ ግጭት ጠማቂነት ብዙ ምስክሮች አሉት። ግድብ የማይሰሩት ዩኒቨርሲቲ የማያንጹት ፋብሪካ የማያቆሙት ጠቅላይ ሚኒስትሩ የሙሉ ጊዜ ስራቸው ገንዘብም ሰውን ማሰማርተው የሚፈጽሙት የትኛውን ብሔር በየትኛው ህዝብ ላይ ላስነሳው፣ የትኛውን ሃይማኖት እርስ በርሱ የትኛውንም ከሌላው ጋር ላጋጨው የሚል ብቻ አይደለም፣ የትኛውን ግለሰብ ከማን ጋር ላጋጨው የሚልም ለመሆኑ ብዙ ማኞች አሉ። ዐቢይ የአገር መሪነትን እንዲህ አውርደውታል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።